ትዝታ ሳሙኤል ኢትዮጵያ ገባ። እግዚአብሔር እኮ ትልቅ ነው፣ እግዚአብሔር እኮ ትልቅ ነው። በህግ እንዲጠየቅልን እንፈልጋለን። ዛሬ ትዝታ ሳሙኤል ገብቷል ኢትዮጵያ ማለት ነው። ከቀናት በኋላ ደግሞ ቀለሜ ይገባል ኤርሚያስ ማለት ነው። ስለዚህ ቤተክርስቲያን እንዴት ነው እነዚህ ሰዎች ላይ እርምጃ ለመውሰድ አታስብም? ታስባለች። አንድን ክርስቲያን ህግ ከቤተክርስቲያን ያጠፋዋልን ለአንድ ክርስቲያን ቤተ ክርስቲያን ውስጥ መብት ያጠፋዋል እንጂ አይጠቅመው። የተወዳችሁ ቤተሰቦቻችን ኦርቶዶክሳውያን፣ ይህንን መረጃ ላይክና ሼር በማድረግ ትብብር አጋርነታችን በማሳየት ከጎናችን ቆሙ ይበልጡኑ። ይህ መረጃ እጅግ ጥብቅና ጥብቅ ነው፣ ምክንያቱም የትዝታ ሳሙኤል ወደ ኢትዮጵያ የመግባቱን ዜና ሰምተናል። አስቸኳይ ነው። ሁላችሁም ላይክ በማድረግ ጀምሩልን ሼር በማድረግ ጀምሩልን ሀሳብ በመስጠት ጀምሩልኝ። ላይክ ሳታደርጉ እንዳትመለከቱ። ወደ ጥንካችን በቀጥታ መራ። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የፍጥረታት ሁሉ አባት የሰማይና የምድር አስገኝ አጋይስታለም ቅዱስ ስላሴ ክብር ምስጋና ይድረሰው። ወላሊተ ቃል እማ አምላክ። አቅራይታ ማት ሰዓሊተ ምሕረት ቅድስተ ቅዱሳን ንጽህተ ንጹዋን ቤዛዊተ ዓለም ድንግል ማርያም ውዳሴ ክብር ይድረሳት። ቅዱሳን እንደየማዕረግና ክብራቸው ምስጋና ይድረሳቸው። የተወዳችሁ የክርስቶስ ቤተሰቦች እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛ። እንግዲህ ያሮስ ጀምሯል። በዛሬ መረጃችን በስፋት የምንመለከተው ጉዳይ ከትዝታ ሳሙኤል ጋር ነው። ብዙ መረጃዎችን ይዘን መጥተናል። ወደ ኢትዮጵያ መግባቱንም ሰምተናል። ስለዚህ ይህ መረጃ ጥብቅ ነው። የዩቲዩብ አልጎሪዝም በአስቸኳይ መረጃውን አዳርሶ ለሚመለከታቸው አካላት እንዲደርስልኝ ላይክ በማድረግ ና ሼር በማድረግ ሀሳብ አስተያየት በመስጠት ጀምሩልኝ። በመጀመሪያ መምህራችን ዲያቆን ብርሃን አድማስ እንዲህ ይሉናል። የወደድኩት ሀሳብ ነው፣ አድምጠን እንመለስ። ለአንድ ክርስቲያን ቤተ ክርስቲያን ውስጥ መብት ያጠፋዋል እንጂ አይጠቅመው መብት መብት ምንም አይነት በቤተ ክርስቲያን ይህን ሰፊ ማብራሪያ ይፈልግ ነበረ። መብት የፖለቲካ ቃል ነው። መብት የአመፅ ቃል ነው። የፍቅር ቃል አይደለም። የፍቅር ቃል መታዘዝ ነው። በቤተ ክርስቲያን ትልቁ ቦታ ያለው መታዘዝ ነው። ለዚያ ነው አምላካችን ከመሥዋዕት ይልቅ ምን እንወዳለው ነው ያለ። ንገሩኝ፣ ምን እንወዳለሁ ነው? መታዘዝ። መታዘዝ እኮ አንዳንድ ጊዜ አንዳንድ ጊዜ አእምሯችን ለታዘዝነው ትእዛዝ አእምሯችን ተገቢ ትእዛዝ አይደለም። አእምሯችን ምን አይነት ሀሳብ ሊኖረው ይችላል? የታዘዝኩት ትእዛዝ ተገቢ አይደለም፣ አስተውሉ ሊል ይችላል። ግን ተገቢ ያልሆነም ቢሆን እንኳ ለአንድ ክርስቲያን መታዘዝ ይጠቅመዋል። ብዙ ታሪኮችን ማንሳት ይቻላል፣ ግን በቀላሉ የሚያስረዳው የቅዱስ ዮሐንስ ሐጺር የአጭሩ የቅዱስ ዮሐንስ ታሪክ በቂ ምሳሌ ነው። ምክንያቱም የገዳሙ አበምኔት ቅዱስ ዮሐንስን ያዘዘው የደረቀ በትር በትር የደረቀ እንደሆነ ታውቃላችሁ። በትር ተክሎ ይህን አጠጣ ነው። ሌላ ጊዜ የሚደረገው ምንድን ነው? ችግኝ ችግኝን አጠጣ ቢል አንድ ሰው ምክንያታዊ ነው። በትርን አጠጣ የሚለው ግን ምክንያታዊ አይደለም። ግን ተመልከቱ፣ አበምኔቱም ይህን ያደረገው ይህን ያደረገው ቅዱስ ዮሐንስ የቤተ ክርስቲያን ምስጢር ገብቶታል። ወደ ገዳሙ ሲመጣ ወደዚያ ገዳም ሲመጣ የቤተ ክርስቲያን ምስጢር፣ የሃይማኖት ምስጢር፣ የጽድቅ ምስጢር ይልቁንም ደግሞ የምናኔ የገዳማዊ ህይወትና የክህነት ምስጢር መታዘዝ ላይ ያጠነጥናል። ይታዘዛል ወይ ነው አንድ ሰው የሚለካው፣ በዚህ ነው። በቤተ ክርስቲያን ውስጥ መታዘዙንና አለ እንዴ የደረቀ በትር እንዴት አጠጣ ትለኛለ? ቢል መታዘዝ አልገባውም ማለት ነው። አባ ዮሐንስ ሐጺር ግን ምንም እንደዚህ አይነት ህሊና ሳይነሳበት መንፈስ ቅዱስም ህሊናውን ጠብቆለት፣ ምሳሌ ትእዛዙ ተገቢ አይደለም ግን ላድርገው ብሎ አይደለም ያደረገው የቅዱስ ዮሐንስ ሐጺርን ወይንም የአጭሩ ዮሐንስ ተብሎ በሚጠራ ቅዱስ አባት ይህ የመታዘዝህ ፍሬ ነው ብሎ እንደምናስታውሰው ደረቅ ጭንጫል ውሃ አጠጣ ብሎ ደረቅ አንድ እንጨት ነገር ተክሎ አበሜኔቱ የሄድክ ውሃ እያጠጣ ሲለመልም ንገረኝ በማለት በጣም ሶስት ሰዓት ያለ ጉዞ እየሄደ በየእለቱ ውሃ ሲያጠጣ ደረቅ አለት ነው ቦታው ውሃ የለውም። በጣም በረሃማ ቦታ ነው። ምንም አመቺ አይደለም። ውሃ ከሶስት ሰዓት በላይ ተሸክሞ ሄደው እያጠጣ ከሶስት አመታት በኋላ እግዚአብሔር ፈቅዶ ለምልሞለት ታየ። ይህ የመታዘዘ ፍሬ ነው ብሎ አበ ምኔቱ እስኪገረም የእሱን የመታዘዝ ልክ ለማሳየት ነበረ ያዘዘው። የቅዱስ ዮሐንስ አጺርን ወይም የአጭሩ ዮሐንስን መንፈሳዊ ፊልም ብታየው መክራችኋል መክራቸዋል። ኦርቶዶክሳውያን ያላያችሁ የቅዱስ ዮሐንስ አጺር ወይም አጭሩ ዮሐንስ ተብሎ የሚጠራውን ቅዱስ አባት በመንፈሳዊ ፊልም ላይ ገብታችሁ ብታዩት በጣም ትማሩበታላችሁ። እኛ ጋር መብት ሳይሆን መታዘዝ ነው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያለው በማለት ዲያቆን ብርሃን አድማስ በስፋት ነግረውናል። ህፃናትን ከልጅነት ጀምሮ መቅረጽ ነገ አባቶች፣ ካህናት፣ ጳጳሳት፣ መነኮሳት፣ የቤተ ክርስቲያን አስተዳዳሪ፣ የሀገር መሪ ሆነው እንዲፈሩ ይደረጋል። ህፃናትን በልጅነታቸው ከያዝን ማለት ነው። ህፃናትን በተለይ ወላጆች ልጅ ያላችሁ የምታስተምሩበት ትምህርት ቤት የትም ይሁን የት በደንብ ተከታተሏቸው። ቢያንስ መንፈሳዊ ምግብ መግቧቸው። ቅዳሜና እሁድ እንኳን ወደ ቤተ ክርስቲያን ሄደው እንዲያገለግሉ አድርጉ። ምናልባት በውጭ ያላችሁ ላይመቻችሁ ይችላል። ፍሬውን የምታዩት አሁን አደለ። ፍሬውን የምታዩት ከአመታት በኋላ ነው። ደስ የሚያሰኝ አጭር ነገር ላሳያችሁ። ብፁዕ አቡነ ቀለሜንጦስ የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ፣ የሰንበት ምርቶች ማደራጃ መምሪያ የበላይ ኃላፊ ሊቀ ጳጳስ ናቸው። አቡነ ኤፍሬም በተሰየሙበት የመጀመሪያ ደረጃ ትምህርት ቤት መዋለ ህጻናትን ጎብኝቷል። ተካተል እንመለሱ

ብፁዕ አቡነ ቀለሜንጦስ በረከታቸው ይደርብን። እንግዲህ ወደ ህጻናቱ ሄደው አባታዊ በረከት ሰጥተው ህፃናቱን ተመልክተዋል። ህጻናትን እንግዲህ በመጽሐፈ ሲራክም በቅዱስ ዳዊት መዝሙርም በተለያዩ የመጽሐፍ ቅዱስ ክፍሎችንም ተቀምጧል። ህፃናትን በልጅነት ምራው ባደገ ጊዜ የሚጠብቃል የሚሉ በተደጋጋሚነት ሰለሞን ጠቢበኛው በመጽሐፉ ጽፎታል እና ህጻናትን እንጠብቅ የሚል መልእክት ለማስተላለፍ እወዳለሁኝ። በአጠቃላይ ወደ ትዝታ ሳሙኤል ከመግባት በፊት የተለያዩ ቪዲዮችን ላሳያችሁ ብዬ ነው። ትውልዱ ወዴት እየሄደ ነው? ወንድማችን አኬ ከዲያቆን እስቅያስ የነበረውን ቆይት የነበራቸውን ቆይታ አድምጠን እንመለስ። ልዩ የእኛ በአደባባይ ይወጣል፣ የእናንተ ግን ሳይለንት ኪለር ነው። በቃ ወንዱ ወጥቶ ያለቅስም ምን አይልም። አረቄ ውስጥ ተደብቆ ጠጥቶ ይሞታል፣ ራሱን ጠልቶ ይሞታል። እና ማቆም ያለብን ክርስቲያናዊ ወንድ እንፍጠር፣ ክርስቲያናዊ ሴት እንፍጠር። እንጂ ይሄ አንድ ሰው ትዳር ውስጥ ከገባ በኋላ ሁለት የትም ነግራችሁ ሩካቤ ስጋው ይሄ እንትኑ አሁን እናንተ የምትሉት ላግጀሪ ላይፉ የለም። ኃላፊነት ነው ትዳር። ትዳር ደስ የሚል መስቀል ነው። ለምሳሌ ለምሳሌ 24 ሰዓት አለ። ከ24 ሰዓት ውስጥ እንደው ሚኒመም ከተባለ አምስት ሰዓቱን እንቅልፍ ነው። ሀያ አንድ ሰዓት አለ። ከ21 ሰዓት ውስጥ ስምንት ሰዓቱ ስራ ነው 13 ሰዓት ሆነ የቀረው 11 ሰዓት ነው በዛ 11 ሰዓት ውስጥ ባለትዳሮች ምንድነው ያደረጉት እሷ ቤቱን ስታሰናዳ እሱ የሆነ ነገር ሲያደርግ ሁለት ሰዓት ሶስት ሰዓት ቢኖር ነው ልጅ ከመጣ በኋላ ደግሞ ያም ሰዓት የለም እንደሚሰሩት ስራ አሁን ለምሳሌ አሉ ቤተክርስቲያን የሚመጡ ዶክተሮች በሳምንት ውስጥ አስራ ሁለት ሰዓት ለአምስት ቀን ምናምን ይሰራሉ አስራ ሁለት ሰዓት ስድስት ሰዓት ይተኛሉ፣ ስምንት ሰዓት ከዛ ሲነሳስ ልጆቹ አሉ። ምን አሉ? መቼ ነው ይሄ እናንተ የተጨነቃችሁለት? ልክ እንደ ጎረምሳ ሌሊትና ቀን ሴክስ ሴክስ። ይሄ ርዕስ መሆን አይችልም። በፈለገችው ሰዓት ወለድ አትወለድ ርዕስ መሆን አይችልም። ልጆች የእግዚአብሔር ስጦታ ናቸው። እንኳን ተጠንቅቀን ቀን ቆጥረን በዚህ ቀን ነው የምወልደው፣ ፕላን አውጥተን አይደለም በስነ ስርዓትም ተጸልዩም ላይ ይገኝ ይችላል። ስለዚህ አሁን ማድረግ ካለብን ኦኬ እንዳለው አንደኛ አንተና ልደት የጀመራችሁት ርዕስ ትውልድ ነው። እሱ የጀመረው ራስን ማርካት የሚለው ነው። በጣም ብዙ ሰው በዚህ ሱስ ተመቷል። አንተ ደግሞ ችላ ሳትል፣ ምክንያቱም ይሄ ነገር አቅጣጫውን ከሳተ ለቤተ ክርስቲያን ነው ጣላት የሚሆነው። ከምን ፍቅር ነው በላይ ከባድ ነው። ምክንያቱም አመጽ ነው አመጽ ነው። ወንድ አያስፈልገኝም፣ መውለድ አልፈልግም፣ ማግባት አልፈልግም፣ ገንዘብ ካለኝ እንደፈለኩኝ መኖር እችላለሁ። አዲስ እርኩስ ትውልድ ነውና የሚፈጥረው በወር አንዴም ቢሆን ራሳቸው ባለቤቶቹ ገብተው የሳቱትን አቅጣጫ እንዲያስተካክሉ መልካም ነገር ለመፍጠር ጥቃትን፣ መደፈርን፣ ያለ እድሜ ጋብቻን፣ ግርዛትን የፈለጉትን ይህ ሴቶችን የሚጎዳውን ነገር ለማስቆም ከሆነ እኛ ራሱ እንሰለፋለን፣ እናግዛቸዋለን። ግን መስመሩን አይሳትም። ከተናገረሽ አናቱን በዩ ጥለሽ ውጪ። እንደዚህ አድርጌ እሱ አይሰራም። እሱን ነው እንጂ እኔ እውነቴን ነው የምልህ። በገጠር የሚደረገው ነገር ቢቀር ትምህርታቸውን ቢጨርሱ የሰለጠነና መንፈሳዊ ሰው ብንፈጥር በጣም ጥሩ። ለምሳሌ አሜሪካ ላይ አምሾች የሚባሉ አሉ። በጣም ትንሽ ናቸው፣ ግን ያቺ የያዟትን ነገር ጥለው ሲወጡ ምንድን ነው የሚሆኑት? የመጨረሻ የመጨረሻ እንስሳ ነው የሚሆኑት። እነዚህ አምሾች የሚባሉት ባህላቸውን ሲያስተኗቸው አሁንም ክርስትናውን ካስጣሏቸው እህቶቻችንን ክርስትናው ኖሮ ስጋው ደግሞ ኖሮ ንስሐ ኖሮ ይህን ያህል ጽንስ ማስወረድ ይህን ያህል ዝሙት ከበዛ ክርስትናው ከጠፋ ደግሞ ምን ሊሆን እንደሚችል አስባ እኔ ያስፈራኝ እሱ እና ወደ እሱ መስመር ብንመለስ ተዋዶና ተከባብሮ መኖር ብልህ ሴቶችን ብንፈጥር ቤት የሚሰሩ ሴቶች ማለት ነው። እጅግ ደስ የሚያሰኝ ሀሳብ ነው። ትውልድ ላይ መስራት አለብን። አሁን የሃይማኖት ጉዳይ ብቻ አይደለም፣ እንደ ሀገር እየጠፋን እንገኛለን። በተለይ ወጣት የሆን እኛ አብዛኛዎቻችን በዚህ እድሜ ላይ ያለን ሰዎች በአጓጉል ሱሶች በጣም ከቤት በማይታዩ በውስጥ በሆኑ ኃጢአቶች ተዘፍቀን እንገኛለን። ራስን በራስ ማርካት የሚለው አንዱ ነው። ጽንስ ማስወረድ ያላቻ የማይገቡ ነገሮችን ማድረግ አሁን አሁን ዘመኑ ራሱ ያመጣቸው ወደ ውድቀት ደረጃ እየወሰደን ስላለ ይህንን ትውልድ ልንታደግ የምንችለው ጥሩ ሳቢዎችን በማምጣት እና በጎ የሆነ አስተሳሰቦችን በመቅረጽ ነውና ይህንን ልናደርግ ይገባል የሚል መልእክት ለማሳለፍ ወዳለውኝ ወደ ቀጣይ መረጃችን እናምራለን። በቀጥታ እንግዲህ ከትዝታ ሳሙኤል ጋር የተገናኙ መረጃዎችን ላስደምጣችሁ። ትዝታ ሳሙኤል ወደ ሀገረ ኢትዮጵያ መግባቱ ታውቋል። በትናንትና ሁለት በገባ ሰዓት ላይ እነበጋሻው ደሳለኝን ጨምሮ የተለያዩ ሰዎች ተቀብለውታል። መምጣቱ ጥሩ ነው፣ ነገር ግን ጥያቄዎች ኦርቶዶክስያኑ እያቀረቡ ይገኛሉ። ምክንያቱ ደግሞ ምንድን ነው? እናት ኦርቶዶክሳዊት ተዋሕዶ ቤተክርስቲያንን በተደጋጋሚነት ሲዘልፍ የነበረ በታቦተ ሕጉ ሲሳለቅ፣ በቅዱሳን ላይ ሲሳለቅ በማምላክ ራይት አምላክ ላይ ሲሳለቅ በጳጳሳት ሊቃነ ጳጳሳት በአባቶቻችን ላይ ሲሳለቅ በአጠቃላይ በምእመናን ላይ ሲሳለቅ የነበረ ሰው ነው። ገብቷል ተብሏል። እስቲ እሱን ቪዲዮዎችና ከእሱ ጋር የተገናኙ መልእክቶችን እናስደምጣችሁ። ወንድማችን ፓስተር ትዝታው እንኳንም በሰላም ወደ ሀገር ቤት ገባ። ክሌማት ፈልጋለሁ። በጣም ደስ ያለኝ ደስ ያለኝ ደግሞ ያው በዚሁ ከመጠቃቀር እግረ መንገድህን ጸበል ስትገባ እንደማትመለስ ተስፋ አደርጋለሁ። እኔ ሪከመንድ የማድረግ ወይ ስውራ ማርያም ወይ ሰሚነሽ ሌሎችም አሉ። ደስ ያለ ቦታ እና ሳትገባ እንዳትመለስ። ትዝታው ሳሙኤል አዲስ አበባ ገብቷል። እኛም መልካምነታችንን ለማሳየት ሄደ ልንቀበለው ነው። በነገራችን ላይ ትዝታው ሳሙኤል ከልብ የሆነ ወዳጄ ነው። አንድ ቀን እንደዚህ ብሎ የነበረ እኔ ግን ዛሬ በመልካሙ አስቤው እቀበለዋለሁ ማለት ነው። ከዛ በፊት አንድ ጊዜ ብሎኝ የነበረውን አዳምጡትና እንመለስ። ዝም ተብሎ ነው ግን ወንድሜ ታውቀዋለሁኝ የቀራኒዮ መድኃኔዓለም ሰንበት ተማሪ ነው አለ። ቀራኒዮ መድኃኔዓለም ላይ ሆኖ እንደዚህ ከዋሸ አራዳ ጊዮርጊስ ላይ ቢሆን እንዴት ሊዋሽ ነው? የአብስራ አይ ያብስራ ለኦርቶዶክሳውያን ያለኝ መልእክት በጣም ነው የምወዳችሁ። እግዚአብሔር ምስክር ነው። በጣም በጣም ነው መወዳችሁ አንዳንዶቹ እስካሁን ድረስ አትመለስም ወይ? እየናፈቅንህ ነው ምናምን የሚል መልእክት በውስጥ ይልኩልኛል። እኔ እወዳችኋለሁ። እኛ ማርያምን አልጠላንም። እኔ ማርያምን በጣም ነው የምወዳት። አሁንም ዛሬ ትዝታው ሳሙኤል ገብቷል ኢትዮጵያ ማለት ነው። ከቀናት በኋላ ደግሞ ቀለሜ ይገባል ኤርሚያስ ማለት ነው። ስለዚህ ቤተክርስቲያን፣ እንዴት ነው እነዚህ ሰዎች ላይ እርምጃ ለመውሰድ አታስብም? ታስባለች እርምጃ ስታይ ህጋዊ እርምጃ ነው ማለት፣ በህግ እንዲጠየቁ። በቃ ውጭ ላይ ሆነው ያወሩት ነገር ለህግ አያስጠይቃቸውም? እኔ እንኳን ህግ ተኮር ነገር አምናሹር እንግዲህ የህግ ባለሙያ ምናም ካለ ማብራሪያ ቢሰጥ መልካም ይመስለኛል። እንዴት መሰለህ እናንተ እዛው በቅርበት ቤተክርስቲያኑም ጋር ስላላችሁ ምናምን ይሄ ለሚመለከተው አካል እንትን ብላችሁ ይሄ ነገር መፍትሄ መስጠት አለበት። ውጭ ሆነው እየተሳደጉትን ማስተካከል አለባቸው። ዛሬ ትዝታውሳ ሜል ገብቷል፣ ከቀናት በኋላ ደግሞ ኤርሚያስ ይገባል። አሁንም ምን ይዘው ምን አጀንዳ ይዘው እንደገቡ ቤተክርስቲያን ላይ አይታወቅም። ሁሉም ነው የሚገቡት፣ እነ ኤፍሬም ባለ ጊዜ ሁሉ ይገባል፣ ፕሮግራም አላቸው። ስለዚህ ይሄ ነገር ቤተ ኦርቶዶክስ ተዋህዶ ቤተክርስቲያን ልታስብበት ይገባል። እነዚህ ሰዎች በህግ ሊጠየቁ ይገባል። እንደፈለጉ የሰው አይምሮ ላይ እየተጫወቱ ውጭ ሆነው ሲገቡ ደግሞ ሰላማዊ መስለው መግባት የለባቸው። ቀለሚ ሆን ይህን ሰሞን ከገስት የጠፋው ወደ ኢትዮጵያ ስለሚመጣ ነው። ተኔ እንጃ። እስኪ እንደዚህ አይነት ነገሮች እንዴት ይታያሉ? ነገር አምናሹ እውነት ለማውራት የማላውቀው ነገር ላይ መፈትፈት ብዙም አልወድም፣ ግን ከጓደኞች ጋር ከቅርበት ያው ቤተክርስቲያን ቅርበት ስላላችሁ እናንተ ይሄን ይህን እንትን ማለት ትችላላችሁ። እስቲ የሚመለከታቸውን አካላት አትሊስት የሕግ ባለሙያም አንድ የሕግ ባለሙያ እናውቀዋለን በቅርበት እሱን ስ እናውራዋለን። መጣት አለበት ያኛውም እንደዛው እሱ እውነታችን ያውት። እንግዲህ ከሕግ አንጻር ነገሩ እንዲታይ መደረግ አለበት። ምክንያቱ ደግሞ ምንድን ነው? ተደጋጋሚ ነገሮችን በእናት ቤተ ክርስቲያን ላይ የሚያደርጉ አካላትን በዝምታ እያለፍናቸው ዋጋ እየከፈልን ስለሆነ ማለት ነው። ስለዚህ ዝምታው መሰበር አለበት። መጠየቅ ያለባቸው አካላት ይጠይቁ። በዚህ ጉዳይ ላይ ዝም አንልም። ተከታትለን ለእናንተ መረጃዎችን እንደምናቀርብ ከወዲህ ለመግለጽ እወዳለሁ። እናንተስ ምንድን ነው የተሰማችው? እናንተ ሀሳብና አሴቶቻችሁን እንድታስቀምጡልኝ እሻለሁ። ወደ ቀጣይ መረጃችን እናምራ። ከዚህ ጋር የተያያዘ ኦርቶዶክስ ቤተክርስቲያን ሀገር ናት። ቅድሜ በዚህ ቪዲዮ በጣም ስሜታዊ ስለሆንኩኝ ቅርታ ለመጠየቅ እወዳለሁ። አዳምጡት። አሁን ጦር የሚያማዝዘን ብዙ ትውልድ የበላብን ጉዳይ ምን የሆነ ብሔረሰብ እና የሆነ ሃይማኖት የሀገር ባለቤት ነው ብሎ ተቀምጧል። በመጀመሪያ ሰዎች የፕሮቴስታንት ቤተ እምነት ተከታይና አንዳንድ በድሮ የኪነጥብ ስራዎች ላይ የምትሳተፍ አርቲስት ነች አስቴር በዳኔ ትባላለች። እያለች ያለችው የሆነ ብሔርና የሆነ ሃይማኖት የሀገር ባለቤት ነው እያለ ስለሆነ ነው ጦርነት የመጣው እያለች ነው። እኛ ወደዛ አንገባም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግን የሀገር ባለቤት ብቻ ሳይሆን ኢትዮጵያ የምትባለውን ሀገር ሰርታ አሁን ላለነው ትውልድ ያስተላለፈች ብቸኛ የሃይማኖት ተቋም ነች። ይሄን ደግሞ ልትፍቂው አችልም። ቤትኛውም ዓለም በሀገረ መንግስት ምስረታም ይሁን በሃይማኖቶች የታሪክ ጥናት ውስጥ ግንባር ቀደም የሆነች ሃይማኖት በአፍሪካ በዓለም በዓለም የክርስትና እምነትን ደሴት ሆና የምታገለግለው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነች። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደግሞ ዛሬ በአንቺ አፍና አንደበት የጦርነት ምንጭ ተደርጋ ልትወሰድ አይገባም፣ ልክም አይደለም። ፖለቲካዊ ጭንብልሽን እዛ እንደምትጠቀሚበት ተጠቀሚ። ወደ ብሄር የወሰድሽውን ነገር ኦርቶዶክስ ቤተክርስቲያንን በተመለከተ ግን ሀገር ብቻ ሳትሆን ሀገርን ሰርታ ለዚህ ትውልድ ያስተላለፈች ነች። ስለዚህ ሁላችሁን ኮሜንት ላይ የገባችሁ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሀገር ነች በሉልኝ። እህታችን ግን ትንሽ ቀዝቀዝ አድርጊ። ፖለቲካ ያልፋል። የፖለቲካ ኢዲዮሎጂ ያልፋል። የፕሮቴስታንቲዝም አለው አለው ባይነት ያልፋል። ምን ቀረው እኛ ኢትዮጵያውያን። ስለዚህ ነገ በትውልድ አይምሮ ውስጥ እሳት ባትተክዪ ጥሩ ነው። ሰላም። እንግዲህ አስቴር በዳኔ ዛሬ ብቻ አለችም፣ ተደጋጋሚ ጊዜ እንደዚህ ነገሮችን የምታደርግ ሰው ናት። በጣም በተደጋጋሚነት ማለት ነው እም እንዲሁም ከአንድ ሁለት ሶስቴ መረጃዎችን አቅርበን ለእናንተ ማስደመጣችን አይዘነጋም። አሁን ደግሞ ሌላ ከበድ ያለ ነገር ይዛ መጥታለች። ሳታስብ የምታወራ ነው የሚመስለኝ እውነት ለመናገር እና ካወራች በኋላ ሁላ የምታስብ ትመስለኛለች። ለማንኛውም የመጨረሻውን ቪዲዮ እናደርጋለን። መምህራችን አስደናቂውን መልስ ለፕሮቴስታንቶች ይሰጣሉ። አርብጠን እንመለስ። ድነናል የሚለው ምንድን ነው? እየዳንን ነው የሚለው ምንድን ነው? ደግሞ እንድናለ የሚለው ምንድን ነው? የሚለው ስፔሲፊክ ዲፋይን ማድረግ ይፈልጋል። ድነናል ማለት ጌታችን መሬታችን ኢየሱስ ክርስቶስ ተጸንሶ ተዋሂዶ ከተፈጸመባት ደቂቃ ጀምሮ ድህነቱን በጽንሰት ጀምረው በመስቀል ፈጸመው፣ በትንሳኤ የገለጠው፣ በእርገቱ አረጋገጠው። ይሄ የፈጸመው ድህነት ወገን አለየም ቀለም አለየም፣ ዘር አለየም፣ እድሜ አለየም። ቤዛ ኩሉ ዓለም ተብሎ የተሰበከለት ኢየሱስ ክርስቶስ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግን የተባለ ስለዚህ፣ የዓለምን ሁሉ ኃጢአት ሊዋጅና ከመርገሙ ሊያድነን ሲመጣ ድነቱ ለሁሉ። ታዲያ ኢየሱስ ክርስቶስ ሲያድነን ግን እንዴት አዳንን የሚለው ማወቅ ራሱ ራሱን የቻለ ትልቅ ምስጢር። ምክንያቱም ክርስቶስ ሲያድነን አራት መሰረታዊ ነገሮችን እንድናውቃ አድርጎናል። አንደኛ ድነቱን በፅንሰት ጀምሮ ቅድም እንዳልኩ በመስቀል የፈጸሙ የድህነት ስርዓት ለዚህ አሁን እኛና ፕሮቴስታንቱ ዓለም ስትመለከት ድህነት ላይ ያለን ችግር ስላለ ልዩነት ስላለ ምንሰብከው፣ ምናስተምረው፣ ምንዘምረው ብላ ልዩነት መጥቷል። ለምን እንዳልኩ ልቀርቅ በቤተ ክርስቲያን ክርስቶስ ድህነት ጀምረ ብላ የምታምነው በፅንሰት ነው። ለምን አንድ ጥቅስ ማሳያ እናምጣ። የሉቃስ ወንጌል ምዕራፍ ሁለት ላይ ስምዖን አረጋዊ ጌታችን ኢየሱስ ክርስቶስን ከመቤታችን ከተቀበለ በኋላ ምንድን ያላት አይኖቼ ማዳንህን አይተዋልና ባሪያህን በሰላም አሰናብቶ ነው። እዚህ ላይ ሁለት ጥያቄ እና አንደኛ አይኖቼ ማዳንህን አይተዋልን ያለ በድንግል ማርያም እቅፍ እያለ ገና በመስቀል እቅፍ ሳይወጣ ግን እንዳዳነው አድርጎ ተናገረ። የመስቀል እቅፍ እስኪወጣ አልጠበቀም። በድንግል ማርያም እቅፍ እያለ ማዳኑ እርግጠኛ ሆነ። ለምን ክርስቶስ ድነት የጀመረው የዲያብሎስን አሰራርና የእርግማንን አቧራ እየጠረገ የመጣው ከጽንሰስሎ ምክንያቱም አንዱ እኮ ዮሐንስ አፈወርቅ የሚያነስዋል መቶ አስረኛው ድርሳኑ ላይ ለምንድን ነው ኢየሱስ ክርስቶስ ይላል ያለ ዘር ተጸንሶ የተወለደው? ምክንያቱም በዘር ቢወለድ ቢጸነስ እንደው ኃጢአት ወይ እንትን ሆኖ አይደለም። እውነት ለመናገር ብዙ ተባዙ ብሎ የሰጠ አምላክ ነው። ግን ለሱ አምላካዊ ስራ ስላልፈለገውና መሆን ስለሌለበት ለምንድን ነው ሲል የዲያቢሎስን አሰራር ሊቀይርበት፣ ወይ መንገዱን ሊቀይርበት። ምክንያቱም በዘር የሚጸነሱ እየፈለገ ሊቆራኝ ነበር። ክርስቶስ ምን አደረገ? የእሱን የማዳን ስራው ሊሰውርበት ፈልጎ ያለዛ ተጸድሶታል። ስለዚህ ፅንሰት ከእኔ መድህን ውስጥ ትልቅ ቫሊዩ አላት ማለት ነው። ዛሬ እኔ የምትጸነሰው ፅንሰት ከቁራኝነት የራቀ እንዲሆን ያደረገው ክርስቶስ አንዱ በፅንሰት የፈጸመው የማዳን ስራ ነው። ከዛ ደግሞ አለፍ ስትል እየጠረገው መንገዱን እያሸሸ እያሸሸ ሄዶ በስደቱ ደግሞ የአዳምን ስደት ዋሽቶታል። ጥምቀት ጋር ስትደርስ ደግሞ መዝሙረኛው ዳዊት የእባቡን ራስ በውሃ ውስጥ ቀጠቀጥክ እንዳለ የእዳ ደብዳቤያችንን ፍቆ ድነታችንን አንድ ደረጃ ከፍ አደረገልን። በመጨረሻ መስቀል ላይ ተሰቅሎ ድነታችን ፈጸመ። ስለዚህ አንዱ ነገርነትን የሚያስብ ሰው ድነናል ሲል ክርስቶስ በፅንሰት ጀምሮ በመስቀል ፈጽሞ የሚለው ሁለተኛ እየዳንን ነው። አሁን እዚህ ላይ ምን አለ መሰለ፣ እየዳንን ነው ማለት ከለተ አርቡ ድህነት ተገንጥሎ የወጣ አስተሳሰብ አይደለም። ልክ እንዴት ማለት ነው? አንድ ዛፍ አለ፣ በጣም የሚያምር ትልቅ ዛፍ ከዛ ዛፍ ውስጥ ትልልቅ አብይ ቅርንጫፎች ትልልቅ ቅርንጫፎች ሊወጡ ይችላሉ። እነዛ ትልልቅ ቅርንጫፎች ማለት ይኸው ያ ግንድ፣ ትልልቅ ዛፍ ያልነው ክርስቶስ የፈጸመልን ድህነት ማንም ሊነቀልቀው የማይችል ስር መሰረት ያለው፣ ከሱ ውስጥ የወጡት እነዛ ደግሞ ቅርንጫፎች ማለት ሰባቱ ሚስጥራት ቤተ ክርስቲያን ናቸው። ከነዛ ቅርንጫፍ ይወጣል አንድ ፍሬ ቀንጥሰህ ብትበላ ከግንዱ አልበላሁም ያበላኝ ቅርንጫፉን አትል የበላሁት ከቅጠሏን አትል የመጀመሪያው ድነናል፣ እየዳንን ነው ወልዷል፣ ይወልዷል ወይም ያስገኘዋል። እየዳንን ነው የሚለው ደግሞ በመጨረሻ እንድናለን የሚለውን ወደ ምጽአት ያደርሰናል። ሶስቱ ሰንሰለቶች የተያዙ ናቸው ማለት ድነናል ካልክ ግዴታ ወደ እየዳንን ነው መድረስ አለብን። መጠመቅ አለብን። መቁረብ አለብን። እሳ መግባት አለብን። ድነትን እስከ መጨረሻው መፈጸም አለብ አይሄ ደግሞ በቅቃኝ እንዳትል ደግሞ በምድር እየዳንን ነው ብለህ የፈጸምካቸውን ሳክራመንቶች እነዛ ደግሞ መንፈሳዊ የሆኑት ወርሺፑንም ጨምሮ እየዳንን ነው የሚለው ወደ እንድናለን ደግሞ ሊያደርስ ይገባል አንደኛ ነው ሁለተኛ ድነን አልስልን እንዴት ነው ኢየሱስ ክርስቶስ ከመርገሙ ዋሽቶ በአዳምና በሔዋን ኃጢአት ምክንያት በትውልዱ ላይ ሁሉ የወረደው መርገመ ሥጋ መርገም ነው ሳሰጎዱልና ምናልባት ለማስታወስ ያህል የያዕቆብን ታሪክ ማንሳት አለብን ያዕቆብ ወደ ሶሪያ ሲሰደድ ራሔልን አግኝቷት ነበር ከውሃ ጉድጓድ አጠገብ ሰባና ስልሳ እረኞች ሊያነሱት የማይችለውን ድንጋይ ያነሶ ያይቆብ በጎቹ እነሱም ጠጡ። ሊቃውተ ቤተ ክርስቲያን የይቆብ የተባለ ኢየሱስ ክርስቶስ ነው አለ። እነዛ ሰባና ስልሳ እረኞች የተባሉ ካህናትና ነቢያት ናቸው የብሉ ኪዳል። እነሱ እንኳ ሊያነሱት ያልቻሉትን መርገመስ ጋር መርገመነፍስ አንዱ ኢየሱስ ክርስቶስ ነው ያነሳለን። የሩቅ ብ ሲደም አያጸድቅም። በሩቅ ብ ሲደም ሩቅ ብ ሲሌድን አይችልም። የሩቅ በሲድም ቢያድን ኖሮማ የኢሳያስ በመጋዝ ተተትሮ በግፍ መሞቱ ደግሞ ባዳነን ነበር። ኤርሚያስ በድንጋይ ተወግሮ እኮ ደግሞ ፈሷል። እሱንም ተወ። እንደ ከዘመን ደግሞ እንቀር። አዳም እኮ ከገዛ አብራኩ የተገኘ አቤል እኮ በግፍ እኮ ደግሞ ፈሷል። የገዛ የልጁ ደም ጮሆ ነፃ ካላወጣው የነ ኢሳያስ ደምማ እንዴት ነጻ ያወጠዋል? የእንስሳቱ ያ ሁሉ ደም ነፃ ሊያወጣ አልቻለ። ያ ድንጋይ ያነሳ ማነው? ኢየሱስ ክርስቶስ ነው። ስለዚህ ድነናን ስንል ማንም ሊያነሳ ያልቻለው መርገመስ ጋር ኢየሱስ ክርስቶስ አንስቶልናል። ሶስተኛ፣ ድነናን ስንል ተዘግታ የነበረች ገነት ተከፍታልናለች። የተወዳችሁ ቤተሰቦቻችን የዛሬ መረጃዎቻችን ይህን ይመስላሉ። መረጃው ለመላው ዓለም እንዲዳረስ ላይክ ማድረጋቸው ሼር ማድረጋችሁ እንዳይዘነጋ፣ የዩትብ አልጎሪዝም ስለሚያዳረስ ማለት ነው። ወንድማችሁ ልውል መብራቱ ነኝ። ያሮስ የእናንተ የእኛም ነው። ክብር ምስጋና ለአብ፣ ክብር ምስጋና ለወልድ፣ ክብር ምስጋና ለመንፈስ ቅዱስ አንድ አምላክ አሜን።